ሰላም ሰላም ለእናንተም ሰላማችሁ በጥ- ብዝት ይበልልኝ። ዛሬ የማሳያችሁ መሽኩላህን ነው። መሽኩላህም እዚህ ዱባይ ላይ በጣም ይወደዳል፣ እንደገናም ደግሞ ሁሉም አረብ ሀገር ላይ ይወደዳሉ። አሰራሩ የብራያኒ ቢሆንም ግን እንደ ከብራያኒ በጣም ነው የሚለያየው፣ አንድ አይነት አይደለም። እንድትገነዘቡ ትፈልጌ ነው። የሚያስፈልገኝ ግባት አለኝ እዚህ ጋራ ሁላችሁ። ሽንኩርት አለኝ፣ አንድ ፍሬ ሽንኩርት ነው ሄል ቅርንፉድ እና ቀረፋ እና ወረቃ ቆንዶ በርበሬ ፍልፍል አስፋልት ነው ያለው ማለት ነው። እና ሁሉንም እዚህ ላይ እጨምረዋለሁ። ከዛን ቀዝቃዛ ውሃ ጨምርና አበስለዋለሁ ማለት ነው። እሺ ጓደኞቼ፣ እዚህ ጋራ ነጭ ሽንኩርትና ዝንጅብል ጨምራለሁ። ነጭ ሽንኩርት ዝንጅብል በጨምሬ ነው የማበስለው ጓደኞቼ። እንግዲህ ለሚያስፈልገኝ ግብአቶች አሉኝ። እያንዳንዱን ነገር ማለት ነው የላችሁ እዚህ ጋራ ማጂ አለኝ። እዚህ ጋራ ቆንጆ በርበሬ ሩብ ማንኪያ ያጠቀማለሁ። የአረብ ቅመም የተደባለቀ ግማሽ የሻይ ማንኪያ፣ ኩርኩም ሩብ የሻይ ማንኪያ እጠቀማለሁ። እዚህ ክዝብራ ፓውደር ወይም ኮሪያንደር ፓውደር ግማሽ የሻይ ማንኪያ፣ ሲናቦን ወይም ደግሞ ቅርፌ እርፌ ግማሽ የሻይ ማንኪያ፣ ከሙን ግማሽ የሻይ ማንኪያ፣ ሄል ግማሽ ሄል ፓውደር ግማሽ የሻይ ማንኪያ፣ ጨው ትንሽ ነው መጨምሩ። እንዳስፈላጊነቱ እናንተ ጨምሩ። እዚህ ጋራ ዘፈራን አለኝ ያ ዘፈራን እጠቀማለሁ። ዘፈራን ቁንጥር ነው የተጠቀምኩትኝ። እዚህ ጋር ነጭ ሽንኩርትና ዝንጅብል አለኝ። እዚህ ጋር ማይ ወርዳ አለ። እዚህ ጋር አንድ ትልቅ ቲማቲም ነው ያለ። ቲማቲም በጣም ትልቅ ስለሆነ ነው አንድ ቲማቲም አለይ። ዘይት አለይ። እዚህ ጋር ክዝብራ ቅጠሉ አለኝ። እዚህ ጋር ሽንኩርት አለይ። እዚህ ጋር ፍልፍል ባርድ ወይም ፍልፍል ሮሚ ትልቁ ማያቃጥለው ቃሪያ አለ። እዚህ ጋር ድንች በእንደዚህ የከተፍኩት አለ ማለት ነው። ይሄን ይመስላል እንግዲህ። አሁን እዚህ ጋር ዘፈራኑ ላይ ማለት ነው ማይ ወርድ ጨምራለሁ። ማይ ወርድ ማለት ይሄ ሮዚ ማለት ነው። የውላችሁ ማይ ወርዱ ማለት ይሄ ሮዚው ነው። ሮዚ ወተሩ ነው። ይሄን ነው የተጠቀምኩት ማለት ነው። ለዘፈራና ግማሽ ሲኒ ነው የተጠቀምኩት። ቁንጥር ግማሽ የሻይ ማንኪያ ዘፈራና ግማሽ ግማሽ ሲኒ ማይ ወርክ እንጠቀምኩት እንደዚህ አድርገው ዝም ብዬ እተዋለሁ። ለ30 ደቂቃም ለ20 ደቂቃም ለ10 ደቂቃም እንደዚህ ከለር እስኪሰጠኝ ጠብቀዋለሁ ማለት ነው። እሺ አሁን እንደምትመለከቱት እዚ ጋራ ባዶ ድስታ ላይ ባዶ ድስቴ ላይ ዘይት እጨምራለሁ። ዘይት አንድ ሲኒ የሚሆን ዘይት ተጠቅም ያለው ከዛ እዚ ጋር አንድ ሲኒ ማለት አራት የሾርባ ማንኪያ ማለት ነው። ብዙ አይደለም። እዚ ጋር ሽንኩርት እጨምራለሁ። ሽንኩርት ትልቅ ሽንኩርት ነው፣ ሁለት ነው የተጠቀምኩት። ሽንኩርት በጣም ትልቅ ስለሆነ ትልቅ ካልሆነም አራት ተጠቀሙት። እሺ አሁን እዚህ ጋር እንደምትመለከቱት ይኸውላችሁ፣ ሎሚ አለ። ይሄንን ሎሚ ማለት ነው ፍን ሎሚ

ይ በሶፍቶ መብኛል። ከዛ እዚ ማ ፍልፍል ቦሚው ወይም ደግሞ ፍልፍል ባረዱ ጨምራለሁ። ትልቁ የማያቃጥለው ቃሪያ ጨምራለሁ። ከዛን አንድ ላይ ትንሽ ቀረስ አድርጎ ለአንድ ለሁለት ደቂቃ አሁን እዚህ ጋራ ምን ጨምራለሁ መሰላችሁ? ነጭ ሽንኩርት ጨምራለሁ። እኔ ነጭ ሽንኩርት በጣም ነው የምወደው፣ ነጭ ሽንኩርት እና ዝንጅብል ማለት ነው። አንድ ሙሉ ጨምራለሁ። እናንተ ግማሽን መጠቀም ትችላላችሁ። ነጭ ሽንኩርት ለጤና ቆንጆ ነው። ከዛ ይሄ የቀቀልኩትን ስጋ ማለት ነው፣ እንደምትመለከቱ የቀቀልኩትን ስጋ ለዚህ እጨምረዋለሁ።

አሰራር ነው። መሽቁል በጣም የወጡት አዳረጎቹ በጣም የአገራቸው የባህል ምግባቸው ነው። በተለይ ዱባይ ላይ በጣም የሚወጡት ረመዳን ሰዓት ላይ በጣም ቆንጆ ነው። ከዛ እዚህ ጋር እንጨምራለን መሰላችሁ ቅመማ ቅመሞችን እንጨምራለን። እንዳለ የቅድሙን ቅመም ማለት ነው እንጨምራለን። ከዛ እዚህ ጋራ ቲማቲም እጨምራለሁ። ቲማቲም በጣም ትልቅ ነው። ይሄ ቲማቲም አንድ ነው፣ ግን ትልቅ ቲማቲም ነው። ከዛም እዚህ ጋራ ማጂ እጨምራለሁ። ማ ማጂ ተጠቅመ ያለ ከዛ እዚህ ጋር ማይወርድና ማይዘፈራን እንጠቀማለሁ። ከዛን እዚህ ጋር ክዝብራ እጠቀማለሁ። ከዛ ይሄንን እንከግ ነውና እንግዲህ እናበስለዋለን ድንቻችንን እንጨምር ማለት ነው። ጨው እናንተ እንደሚያስፈልጋችሁ መጠን ጨምሩ። እሺ አሁን እዚህ ጋር እንደምትመለከቱት ምን አለኝ ሄዳለሁ እና ውሃ ጨምራለሁ፣ ዘይት ትንሽ ጨምራለሁ። ረስት ይፈላልኛል ማለት ነው። ይህን ላንግላስ ደቂቃ እንደዚህ አፈላዋለሁ አንጠትከዋለሁ፣ ጨውና ቅመሙ እንዲዋሀልልኝ ማለት ነው። ይኸው ሁላችሁ እዚህ ጋር እንደምትመለከቱት ነው፣ በጣም የሚያምረው ቆንጆ ሆኖ ፈልቶልኛል ማለት ነው። ከዛንክ ከል ጨምራለሁ፣ አኬቶ ካላችሁ ነው አንድ ማንኛውም። ለምን ሩዛችንን ነጭ ያደርግልናል፣ ለዛ ነው የምጠቀመው። በተለይ ደግሞ ረዘም ረዘም ያደርጋል ውበት እጠቀማለሁ።

የዶር ስጋውን የቀቀልኩበት መረቅ አለኝ። ትንሽ ጨምርበታለሁ። ትንሽ አንድ ሲኒ እንዲሆን ብቻ ማለት ነው። ምክንያቱም ይሄ በጣም ስላልበሰለ እንትኑ ሩዜን በጣም አላበሰልኩትም መሰስረ የለበት ማለት ነው። ኦኬ፣ አሁን በጣም ይታያል ይ ተስፋ አደርጋለሁ። ስለዚህ እዚህ ጋር አሁን ያለኝ ሳሎናውን እንዳለን እንዴት ደስ ይላል! ሽታው በጣም ነው የሚወደድላችሁ። ሼር አድርጉ እናንተ። ከዛ ጊዜ የቀረ ሩዝ አለ ከዛ አሁን በጣም አሪፍ ስራ ነገር አሳያችኋለሁ ጓደኞቼ። እዚህ ጋር እንደምትመለከቱት ስልቅ ዘፈራን አለ። ስልቅ ዘፈራን ዘፈራን ያልሆነ ፓውደሩ ብሪያኔ ላይ የምንጨምረው ማለት ነው። እሱ አለኝ። ከዛ ትንሽዬ ወተት አለ፣ ፍሬሽ ወተት ማለት ነው። ለምን ቆንጆ ስልኪ ከለር ይሰጠዋል፣ የሚያምር ከለር ስለሚሰጥልኝ ነው። ከዛ እንደዚህ ያደርግበታለሁ። ነግራቸዋለሁ። ብራኔ አይደለም፣ መሽኮል ነው። መሽኮል ራይስ ማለት ነው። ይሄኛው ታዛን ይሄንን አመጣና ትክክል አደርጋለሁ ማለት ነው። ከድኛው ለስፈልክ ለሰላፋ፣ ለሰላፋ ለአንድ ሰዓት ለሁለት ሰዓት ለሶስት ሰዓት ያህል በጣም በትንሽዬ ከሰርቾላ ወይም ምጣድ እንዳይቃጠልባችሁ አድርጋችሁ መስራት ትችላላችሁ። በጣም ቆንጆ ነው ለረመዳን ለምሳም ቆንጆ ነው። ለረመዳንም በጣም አሪፍ ነው። አንተ ሰራተት ትችላላችሁ ማለት ነው የሚያምረው እሺ፣ ሩዛችን በጣም ነው የሚያምረው። በጣም ደርሶልኛል። ስለዚህ የማደርገው ነገር ከላይ ሩዝ አነሳለሁ ላይ ከላይ ስለማድረግ ስለሚፈልግ ነው። ከዛም በማሞቂያችን ውስጥ በፈለግነው እቃ እናንተ በሚመቻችው ስታ ስጋ ሁሌ ከላይ ነው ማድረግ ያለባችሁ። ከታች ስጋ አይደረግም። እሺ ጓደኞቼ፣ ኤሽ መሽቁላችን እዚህ መሽቁል እዚህ ጋር እንዲደርሱልናል። በጣም ነው የሚያምረው። በጣም ነው የሚወደድላችሁ። እናንተ ደግሞ ሰብስክራይብ ላይክ፣ ሼር አድርጉ። በጣም ነው የሚያምረው፣ ለጓደኞቻችሁ እንዲያዩት። በጣም ነው የሚያምረው። ኦኬ ኤሽ መሽቁል ማላህም በስጋ የሚሰራ ነው።